ቲክቶከሮች፣ ዩቲዩበሮች ማስጠንቀቂያ ተሰጣቸው። በዚህ ሰዓት በተሰማ ሰበር መረጃ ቅዱስ ሲኖዶስ ለቲክቶከሮች እንዲሁም ደግሞ ማህበራዊ ሚዲያ ላይ ሃይማኖታዊ ጉዳዮችን ለሚሰሩ ሰዎች የመጨረሻ ያለውን ማስጠንቀቂያ መስጠቱን ከመግለጫው ላይ ተመልክቻለሁ። ጋዜጠኛ ቴድሮስ ምን ገጠመው? እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክር ያለው ግን ያው በተለያየ ጊዜ ዘመድኩን እነ ፈለገ አትናቴዎስን ይዟል። ፈለገ አትናቴዎስ የሚባለው ጌታን ተቀብ ያለው ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። አትደንግጡ ጳጳሳቱ ይቅርታ ጠይቀዋል። አትደንግጡ። ሶስቱም አባቶች ይቅርታ ጠይቋሉ። የተወዳችሁ ውድ ቤተሰቦቻችን፣ በዛሬ መረጃችን በስፋት የምንመለከታቸው የተለያዩ አበይት ጉዳዮች ናቸው። በቀጥታ ወደ ዝርዝር ጥንቅሮቻችን፣ ወደ ቪዲዮ መረጃዎቻችን እናምራለን። በስማ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እመቤታችን ወላዲተ ቃል አምላክ አቁራ ተማት አል ተምህረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን። ሰላም ከሆነ የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እያልኩኝ በቀጥታ ወደ መረጃዎቻችን አምራለሁ። ዛሬም የተለያዩ ቪዲዮዎችን ይህ የመጥቻለው የምትማሩባቸውን እንድታውቁ የሚሻቸውን ሀሳቦች ማለት ነው። በአጠቃላይ የመጥቻለሁ። በቀጥታ ወደ መረጃችን እናምራለን። ዛሬ እንግዲህ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የክርስቶስ እርገት የሚነገርበት ነው። ያው ክርስቶስ ከአርባ ቀን በኋላ ከትንሣኤ ከአርባ ቀን በኋላ ማድረጉን ቤተክርስቲያን በስፋት ታስታውሳለች። በመሆኑም ከትንሣኤ አርባኛው ቀን ላይ ነው የምንገኘው። እሱንም በዓለ እርገቱን ደስ በሚያሰኝ ስነ ስርዓት የብርሃነ እርገቱን ቤተ ክርስቲያን ታከብራለች። እንኳን ለብርሃነ እርገቱ በሰላም አደረሰ ና ደረሳችሁ። ለመሆኑ እርገት ምንድን ነው? ሊቀሊቃውንት ስምአ ኮነ መላክ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገበት ሳምንት ላይ ነው የምንገኘው ነገር እርገቱ የሚታሰብበት ስለ እርገቱ የምንዘምርበት ሳምንት ላይ ነው የምንገኘው ና ይህንን እናነሳለን እናወሳለን ይህ የእርገቱ ጉዳይ የእኛንም ህይወት የያዘ ወይም በማድረጉ እርገታችንን የምናረጋግጥበት በአብ ቀኝ በመቀመጡም በእግዚአብሔር ቀኝ ወደ እግዚአብሔር ቀኝ መመለሳችንን የምናረጋግጥበት ታላቁ የድላችን ቀን፣ ታላቁ የደስታችን ቀን ነው እና በመጀመሪያ እንኳን ለብርሃን እርገቱ በሰላም አደረሳችሁ እያልኩ የዕለቱን መርሃ ግብር፣ የእለቱን ትምህርት እጀምራለሁ። አምላካችን እግዚአብሔር ስለ ጌትነቱ የምትናገር ህገ ወንጌልን አንበበን ተረድተን እንዲሁም ደግሞ ማስረዳትና መናገር እንችል ዘንድ ሐዋርያው ቅዱስ ጳውሎስ እንደተናገረው ጥበብን የተመላ እንደበት ተናግረን ሰው ማናቆስልበት ተሳስተን ሰውን የማናሳስትበት ይልቁንም የማናስቆጣበት፣ ማናስከፋበት በጥበብ የተሞላ ለባስ ለይልና ለሌላ ያብ ከሰጣቸው ጥበብ በላይ በእውነት እውነት ለመናገር ለወንጌል ሰባኪ ለባስሌልና ለኤልያብ ከሰጣቸው በላይ ጥበብ የሚያስፈልግ ስለሆነ ከዚህ የሚበልጥ የእውቀትን ኃይል ከዚህ የሚበልጥ መንፈሰ ጥበብን ለሁላችንም ለሰሚም ለተናጋሪም እንዲያድለን ቅዱስ ፈቃድ ይሆናለን። እንግዲህ ዛሬ የምናነሳው ነገር እርገት ነው ብያለሁ። እስራኤልም ጎልያድን ድል ነስተው ኢሎፍላውያንን በጎልያድ ሞት ምክንያት ድል ነስተው ሲመለሱ ለሳኦልም ለዳዊትም እየተዘመረላቸው እየተሸበሸበላቸው እንደ ተቀበሏቸው ማለት ነው ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ድል አድርጓልና በዝማሬና በመለከት ድምፅ ማድረጉን ቅዱስ ዳዊት ይናገራል ማለት ነው። ክርስቶስ መንግሥቱን አረጋግጦ ጲላጦስ ገና በጥያቄ ምልክቱ ውስጥ አስቀምጧት የነበረችውን አንተ የአይሁድ ንጉሳቸውን ነህን ብሎ ይጠይቀው የነበረውን ያችን መንግስት አረጋግጦ ገልጦ ማለት ነው ያውም በደል አድራጊነት ሲመለስ ስመ ንጉሥ እግዚአብሔር ለሁሉ ምድር ለምድር ለመላዋ ንጉስ ነውና ተብሎ እየተዘመረለት ገባ ማለት ነው። ይሄ አስቀድሞም በትንቢት ነቢዩ ዳንኤል ተመልክቶት ነበረ። ወተውህቦ መንግስት ወስልጣን ነው የሚለው በትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ላይ ስንመለከት እንደምናየ እስከ መጨረሻው ያለውን ስትመለከቱት የሰው ልጅ የሚመስል በራእይ ሲመጣ ተመለከትኩት። ለሱም ስልጣን ተሰጠው ይላል፣ በምድር ሁሉ ላይ ገዥ የሆን ዘንድ ያውም መንግስቱ ዘላለም ነው፣ ለዘላለም የሆነ ግዛት ተሰጠው ተብሎ ተነግሮለታል እና ነቢዩ ዳዊትም የተናገረው ነብዩ ዳንኤል ከተናገረው የተለየ አይደለም ማለት ነው። በምድር ሁሉ ላይ ገዥ እንደሆነ አድርጎ ይህም አይሁድ በመስቀሉ ላይ በተጻፈ ጊዜ የአይሁድ ንጉሳቸው የናዝሬቱ ኢየሱስ ተብሎ በተጻፈ ጊዜ የአይሁድ ንጉስ መባሉን እንኳን ይቃወሙት ነበረ። ዛሬ ግን በምድር በመላዋ ላይ ክርስቶስ ንጉስ ሆኑ ተሹሞባታል። ስለዚህ ነው ዘምሩ የሚለው ነቢዩ ዳዊት። ልጆቹም በሙሉ በሱ ዳዊት ንጉሳችን፣ አብርሃም አባታችን ብለው የሚጠሩትን በሙሉ ነው ለዝማሬ የጠራቸው ማለት ነው ወይም በዳዊት ሃይማኖት ውስጥ ያሉትን በሙሉ ዳዊት ዛሬ ይጠራል። እግዚአብሔር በእልልታና በመለከት ድምፅ አረገ። ኑ ዘምሩ ነው ዘምሮ ነው ለአምላካችን ዘምሩ ነው እያለ የሚዘምረው ማለት ነው። እንግዲህ እግዚአብሔር በመለከትና በእልልታ በጭብጨባ በዝማሬ ማድረጉን ቤተ ክርስቲያን በስፋት የምታውሳበት ወቅት ነው ዛሬ። ክርስቶስ እንዳረገ ቤተ ክርስቲያን በስፋት የምትነግርበት ወቅት ነው። እግዚአብሔር የተመሰገነውን ለብርሃነ እርገቱ በሰላም ስላደረሰን ማለት ነው። ከአስር ቀን በኋላ ጳራቅሊጦስ ወይም ርደተ መንፈስ ቅዱስ የመንፈስ ቅዱስ መውረድ በዓለ ሃምሳ ይከበራል። መንፈስ ቅዱስ በሰባ ሁለት ቋንቋ መናገር የቻሉበት ፍጹም ሆነው ስለ ቤተ ክርስቲያንና ስለ ክርስቶስ መቆም የጀመሩበት ወቅት እንደሆነ የሚነገርበት ነው። ከአስር ቀን በኋላ መንፈስ ቅዱስ ይወርዳል። ርደተ መንፈስ ቅዱስ በዓለ ጳራቅሊጦስ እንግዲህ በወቅቱ ስለሱም መረጃዎችን የምናቀርብላቸው ነው የሚሆነው። ወደ ቀጣይ መረጃችን እናምራ በጣም አንድ ነገር ላሳያቸው አንድ ጋዜጠኛ ቴዎድሮስን ምናልባት በፋና ላምሮት በርካቶቻችን እናውቀው ይሆናል። አንድ ነገር ገጥሞታል። በጣም ታቁታላቸው፣ አብዛኞቻችን እናውቀዋለን። ከሰሞኑ እንግዲህ ማህበራዊ ሚዲያ ላይ ወጥቶ የእርዳታ ጥሪ እያቀረበ ይገኛል። ማን ነው የሚለውን እንስማና ራሱ ከራሱ አንደበት የተደመጠውን ደግሞ አስደምጣችኋለሁ። ያ ሳቄታ ሰው አክባሪ ተጫዋችና ዘናጭ የነበረው ወንድማችን ለካስ በጭንቀት በሽታም ተይዞ ቆይቷል። ይህም ህመም ከሥራ ገበታው በመገደብ እጅግ ውጤታማ የሚሆንባቸውን ጊዜያትም እንክት አድርጎ ሲበላበት ቆይቷል። ታዲያም ከዚህ ህመም ለመላቀቅ ምን ማድረግ እንዳለበት ማውጠንጠን ጀመረም። የነበረው አማራጭ የተለያዩ ገዳማትና አድባራት ጋር በመሄድ ከፈጣሪው ዘንድ መማጸን ብቻ እንደሆነም አሰበም። በዚህም በየጸበሉ እየተንከራተተ እንደሚገኝ ተገልጿል። ያ ዝንጥ ያለው አለባበሱ ተለውጦ ሰውነቱ ከስቶና ተጎሳቅሎ ከብዙ መጥፋት በኋላ ተገለጠም። የተገለጠበት መንገድ ግን የሚያሳዝን ሆነ። ቴዲ የሁለት ልጆች አባት መሆኑም ይናገራል። ቀደም ሲል ተከራይቶት ይኖርበት በነበረው ቤት ጥሏቸው ራሱን ለማስታመምም ከቦታ ቦታ እየተንከራተተ ብዙ ጊዜያትን አሳልፏል። በዚህም የተነሳ ከባድ ችግር ውስጥ በመግባቱም ሰላም ጋይስ፣ እንዴት ናችሁ? ሰላምታዬ ይድረሳችሁ በያላችሁበት ጋር ያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን እየሰራሁ ቆይቻለሁ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 ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች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 የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድነው? አሁን ያለውት ጸበል ነው። ቦታውን እንግዲህ ወደፊት ነግራችኋለሁ። ለጊዜው ግን የቆየንና ላስት ከተወሰኑ ቀናቶች ሆነው ያለ አሁን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 ብዙ ጊዜ ከቤተ ክርስቲያን ከቅዱስ ቤተ ክርስቲያን ርቄ ቆይቻለሁ። ቤተ ክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁ። እና አሁን ግን ምንድን ነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግር ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። ሁለት ልጆች አሳድጋለሁ እና አሁን የቤት ክራይም፣ የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉ እና እኔ ደግሞ እዚህ ትንሽ መቆየት እፈልግ ያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ፣ እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰን በዛም ሳትሉ እርዳታችሁን ብታደርጉልኝ ነው ያም ለቤት ኪራይ እና ለተለያዩ ነገሮች ሊውል የሚችል ነገር እና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን፣ የማቀርብላችሁ ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እነዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከለባ አመሰግናለሁ። ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶቼንም ወደፊት መገልጠላችሁናል። ሌሎችንም ዘርዘር ያሉ ነገሮችን ወደፊት ማጋራችሁ ይሆናል። ለአሁኑ ግን እርዳታችሁን እገዛችሁን እሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ ያስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃቸዋለሁ። አመሰግናለሁ። እንግዲህ በጣም ነው የሚያሳዝነው። በፋና ላምሮት እናቋለን። ኢቢኤስ ላይም በተወሰነ ይታወቃል። በተለይ በፋናል ላምዱት በደንብ ጎልቶ የወጣበት ነው። የተለያዩ ሬዲዮ ላይም እንዲህ ስራዎችን ይሰራል ወንድማችን ጋዜጠኛ ቴድሮስን አካውንቱንም እንደተመለከታችት ነው በቻል ነው ኢትዮጵያዊነት። ይሄ ስለሆነ ትልቁ ነገር ሰው በወደቀ ሰዓት መርዳትና መደጋገፍ ደግሞ አንዱ ሰብአዊ ባህሪያችን ስለሆነ ሁላችንም የቻለውን እናድርግ የሚል መልእክቴን ለማስተላለፍ ወዳለሁኝ። ወደ ቀጣይ ምርጫችን እናምራ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ከተወሰኑ ውሳኔዎች መካከል አንደኛው በማህበራዊ ሚዲያ ላይ ያሉ በቲክቶክ እንዲሁም በዩቲዩብ ያሉ ወንድሞቻችን ቶቻችን የምናገለግልኛ ላይ አንዳንድ ውሳኔዎች ተወስነዋል። እሱን በቀጥታ ላስደምጣችሁና እመለሳለሁ። ምንድነው የተወሰነው? በዚህ ሰዓት በተሰማ ሰበር መረጃ ቅዱስ ሲኖዶስ ለቲክቶከሮች እንዲሁም ደግሞ ማህበራዊ ሚዲያ ላይ ሃይማኖታዊ ጉዳዮችን ለሚሰሩ ሰዎች የመጨረሻ ያለውን ማስጠንቀቂያ መስጠቱን ከመግለጫው ላይ ተመልክቻለሁ። ቅዱስ ሲኖዶስ ዛሬ ባወጣው መግለጫ ላይ አስራ አምስተኛ ቁጥር ላይ እንደተገለጸው ከሆነ በሀገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያን በመክፈትም ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንን ልዕልና፣ የቅዱስ ሲኖዶስን ክብር የሚጋፋ የአባቶችን፣ የአገልጋዮችን ተልኮ የሚያደናቀፍ ያልተገባ መሰረት የሌለው መግለጫ የሚያሰራጩ አካላትም እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜም በጥብቅ ያሳስባል ሲል በዚህ መግለጫ ላይ ተካቷል። ሀሳባቸውን ስጡበት። ይህ ከበድ ያለ ትእዛዝ፣ ወይም ከበድ ያለ ውሳኔ ነው እየተላለፈው ያው ክህነታቸው ይያዛል ካህን ከሆኑ፣ ምእመን ከሆነ ምናልባት ውግዘትም ሊተላለፍባቸው እንደሚችል ነው የተነገረው። ምንም እንግዲህ ይከብዳል። በምን አይነት ምክንያት እንደሆነ ባይገባኝም በአጠቃላይ ግን ከባድ ነው። እርግጥ ነው በተለያዩ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስን የሚጋፉ ኦርቶዶክሳዊ ነገሮችን የሚነኩ በርካቶች አሉ። ቢሆንም ደግሞ በዛው ልክ ደግሞ በቲክቶኩም ሆነ በዩትዩቡ ለቤተ ክርስቲያን ጥብቅና የሚቆሙ ደግሞ ቀላል የሚባሉ አይደሉም። ስለዚህ እሱም ሊታሰሩ ይገባል። ግን ከምን አንጻር ነው የሚለውን በውል አላወኩም፣ ዝርዝር ነገር ስለሌለው ወደ ቀጣይ መረጃችን እናምራ። አትደንግጡ አስደንግጡ ጳጳሳቱ ይቅርታ ጠይቀዋል። አደንግጡ ሦስቱም አባቶች ይቅርታ ጠይቀዋሉ። የተዋህዶ ልጆች ቪዲዮ አቅም እንዲኖር ስለምንፈልግ ኮፒ ሊንክ በማድረግ ጀምሩልኝ። አቡነ ገብርኤል ኢየሱስ ክርስቶስ ቤዛ ነው ስላሉ ሳይሆን ይቅርታ የጠየቁት የማርያምን ቤዛነት ቤተ ክርስቲያን በምታስተምረው መልኩ ስላላስተማሩ ነው። ቤተ ክርስቲያን ማርያም ቤዛነት ብላ ስታስተምር ምን ብላ እንደምታስተምር አቡነ ገብርኤል ራሳቸው ኢኦቲሲ ላይ ቀርበው ሰሞኑን ስለሚያስተምሩ መማር የምትፈልጉት መማር ትችላላችሁ ወዳቸዋለሁ ሶስቱ ሊቃነ ጳጳሳት ማለትም ብጹ አቡነ ፊሊጶስ የቅዱስ ስላሴ ዩኒቨርሲቲ ፕሬዚዳንት፣ የደቡብ ኦሞና ሪዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ከቅድስት ድንግል ማርያምና ከስላሴነት ጋር ያስተማሩትን አስተምሮ፣ ብጹ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ከነገረ ክርስቶስ ጋር ክርስቶስ አማላጅ ነው ብሎ በማስተማራቸው ሶስተኛ፣ ብጹዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ማርያም ቤዛዊተ ዓለም አትባልም ማለታቸውን ተከትሎ የተለያዩ አስተምህሮቶችን ሶስቱም አባቶች ማስተማራቸው ይታወሳል። ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ ምልአተ ጉባኤ ታዲያ በእኛ አባቶች ላይ ከመከረ በኋላ ይቅርታ ቃላቸውን ተቀብሎ ውሳኔ ያስተላልፈዋል። ውሳኔውም በኢኦቲሲ በኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ጣቢያ ላይ ተገኝተው እንዲያስተምሩ ያስተማሩበትን አስተምሮ ትክክለኛውን የሆኑ ነገር እንዲገልጡ ተነጋግረው ወስነዋል ማለት ነው። አስደንግጦ ጳጳሳቱ ይቅርታ ጠይቋል። አድርሱላቸው ወደ ዘመድኩን በቀለ ላምራ። ዘመድኩን በቀለ ከሰሞኑ ፈለገ አትናቴዎስን በደንብ አድርገው ጠበቅ አድርጎ ይዟል። ምን እያለ ፈለገ አት ናቴዎስ ፕሮቴስታንት ይሆናል በጌታ በቅርብ ጌታን ይቀበላል እያለ ነው ዘመድኩን። ማለት ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ፣ የሚሏቸው ነገሮች አሉ። ዝርክርኮች ዝርክርኮች፣ ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሦስት ቀን ሦስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልዕክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር ሦስት ቀን እዚያ ምንድነው ነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው ትክክል አይደለም እኔም ጴንጤነኛ በዚህ አይነት እኔም ጴንጤ ነኝ በክህነቱም ከሄድን ደግሞ ቀድሰሀል ቀድሰሀል የደብር ሰዎች የሚናገሩት ሌላ ስለሆነ ውሳኔ ነው የሚሄደው ፈለገ ይቀጥል የሚለኝ ከሆነ እቀጥልለታለሁ። ምንም ችግር የለውም። እዚህ ጋር ደግሞ ጆክ ነው። ትንሽ ተዝናንታችሁ ትሄዳላችሁ። ፈለገ ደብሮታል፣ እዚህ ላይ በጣም በጣም ደብሮታል ፈለገ። ምክንያቱም የደበረው ዋና ምክንያት እነ አኬ የገቢ ምንጩን ነው የነኩበት ማለት ነው እና

የያዙ ሴክሲስተር ይችላል ይህ ሲነገር እስጢፋኖስ እንደዚህ ሸፍኗል እዚህ ድረስ ማለት ነው ምክንያቱም የሰውየው ደቀ መዛሙርት ትዛለ ደም ሲወርዱበት መልሶ ለነገሩ ወርዶባቸዋል። ልደት የምታከብሩ ምናምናም ብሎታል። ሲሸልጡት ማለት ነው። ከዛ ግን እዚህ ጋር እናቴ ተሸፋፍኖ ጸባይ አሳምሮ ቁጭ ብሏል ማለት ነው። ከዛ ይመጣሉ። ሬጌ የሚሉት ጆኒ ነው። ጆኒ ጆኒ ራጋ ያልኩትም ምን ሆነኝ እኔን የሚጠቅሰኝ

እኔ ልደት ደግሞ እኔ እኔ ጉዝጓዝ ራሱ እንዳንተ ይጎዘጎዝ ምለው ቅዱስ ሚካኤል አንተ ራሱ በዚህ ደረጃ እንደዚህ እንጂ፣ ሌሎቹ አሁን አጥባቂ የተባሉ ሁሉ እንደዚህ አስራ ምናምን ሺህ ሰው ነው የተቀመጠው፣ ወንጌል ሊማር ነው የተቀመጠው። እነዚህ የቲክቶክ ሐዋርያት ናቸው። የቲክቶክ ሐዋርያት ናቸው። የቲክቶክ ወንጌላውያን ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ወክለናል ብለው የመጡ ናቸው። ዲፌንደሮች ናቸው። ጀለስ ምናምን ምን ነው የሚሉት? ኪያችን ምናምን ነው ይቀጥላል። ብዙ ማስረጃዎች አሉ። አዎ ባይሆነስ ግን፣ ኧረ ኳኳ ትንሽ ይፈልጋሉ።

ሰው ተነሱ ሰይጣን ማለት አይችልም። ስንጠራቸው ስለ አይደለም ቁም ነገሩንም እንዲይዙት ብዬ ነው። ስንጠራቸው አባ ብለን እንጠራቸዋለን። ግን ከቤተክርስቲያን ስራት ጋር ተይዞ ትንሽ ተሰት ካለ ደግሞ ይልክ አደለም ማለት እንችላለን። እንደ ቤተክርስቲያን ልጅነታችን ይህ ስለ አባታችን ነው ወይስ ስለሌሎች ስለ ጆ ስለ ጆ፣ ምን አይነት ይህን ስርዓት ከየት ነው የተማርከው ጆ? ዮሐንስ ነው አላ ነው አብ ዮሐንስ ነው ጁያ ነው። እንግዲህ ዘመድኩን በቀለ ያው ፈለጋትናቴዎስን ይዘዋል እንዳልኳችሁ። ፈለጋትናቴዎስም ሆነ አኬሞኑ ሌሎቹ በዚህ በእቅበተ እምነቱ ዙሪያ ላይ ያሉ እየሰሩ ያሉ ወንድሞቻችን እያገለገሉ የሚገኙ ወንድሞቻችን ናቸው። ታዲያ በእኚህ መካከል ምናልባት ያው ሰው ናቸው፣ ስጋ ለባሽ ናቸው ወጣትም ናቸው። ከዛ ከዛ አንጻር ስህተቶች ሊኖሩ ይችላሉ። እስካሁን በሃይማኖት ህጸጽ ካልተገኘ የጎላ ክህደት ካልተገኘ አንዳንድ ነገሮችን ግዴታ ጋር ወጥቶ አጋልጦ እንዲህ ካልሆኑ ብሎ ጽንፍ ይዞ መናገር ጥሩ አይደለም። ምናልባት ዘመድኩንን በዚህኛው መንገድ እኔ ሊቀበሉ አልችልም። የግል ሀሳቤ ነው። ማወቁና መስማቱ መጠንቀቁ ባይከፋም በዚህ ደረጃ እያንዳንዱን ነገር ጓደኛሞች ናቸው፣ አብሮ የሚሉ ናቸው፣ ቢናገሩ ቢጫወቱ ችግር የለው። ሁሉንም ሁሉንም እያንዳንዱ ነገር ሃይማኖታዊ አድርገው ያውሩ ማለትም አይቻልም። ፈለጋትነት ሴን የያዘበታ መኪናው ከሰሞኑ አይተናል። ምክንያቱን ባላቀም የዘመድኩኝ ግን ምንም ቢሆን እነዚህ ወንድሞቻችን ወጣትነታቸውን ለቤተ ክርስቲያን ሰጥተው በአንድነት በመሆን ተሰባስበው አለባሌ ቦታ ከሚውሉ ወንጌል እየጠቀሱ መጽሐፍ ቅዱስ እያነበቡ መልስ እየመለሱ ሌሎችን እያቀረቡ ይገኛሉ። የቤተ ክርስቲያን ትልቁ ተልእኮ ኦርቶዶክስ የሆነ ሁሉ ስለሌላው ወንድሙ ነፍስ ስለሌላዋ እህቷ ነፍስ ተጠያቂ ናት፣ ተጠያቂ ናቸው፣ ተጠያቂ ነው፣ አጠቃላያችን። ስለዚ እነዚያ የራቁትን ማቅረብ ደግሞ የኛ ስራ ነው። ስናቀርብ ደግሞ ሁሉም ባለበት መንገድ ቤተ ክርስቲያን ስንቀርብ እንደ ቤተ ክርስቲያን ወንድምነታችን በመንፈሳዊ ውይይት ሊሆን ይችላል። የሚጠጣ የሚጨፍር ጋ ሄደ ወንጌል አልጠቅስም መጀመሪያ እሱ ያለበት ጋር ቀረብ ብሎ እሱም የወደውን ነገር በማቅረብ ነው ልንመለስ የምንችለው ሚዲያው ዓለም ላይ ያለው የተለያየ ነሰውን መንፈሳዊ አለ ነጠላ አድርገን ስናስተምር ደስ የሚለው አለ ነጠላሳ እናደርግ እንደነሱ ሆነን ስናስተምር የሚመለስ ብዙ ሰው አለ። ከብዙ ነገሮች አንጻር ነው ጉዳዮችን መመልከት የምንችለው። እሱ እሱን መቃኘት፣ ማየት፣ ማወቅ አለብን እና ወንድሞቻችን ሌሎቹን ለማቅረብ እነሱ እንዳሉ ወዳሉበት ቀረብ ብሎ ነው እየሰሩ ያሉት። ይሄ ነገር ቢያስመዘግናቸው እንጂ የሚያስነቅፋቸው ሆኖ አልታየኝም። ዚህ በዛ አንግል ብንመለከት የተሻለ ነው ብዬ አስባለሁ። ወንድሞቻችን በሌሎች መረጃዎች መለሳለሁኝ። ተሰነባበትኩኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርገው እጅግ ደስ ያሰኘኛል። ያሮስ የእናንተም የኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።